እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ በሰላም አደረሳችሁ በሰላም አደረሰን እያልን ልዩ የትንሳኤ በዓል መታሰቢያ ፕሮግራም በአሜን ቲቪ ዩቱብ ቻናል እና በኤልሻዳይ ቴሌቪዥን አዘጋጅተን የእናንተን መታደን ብቻ እየጠበቀ እንገኛለን። ይበጃለሁ ይዝመ ማለት ዝም እንላለን ወይ? ከዘላለም ሞት ወደ ዘላለም ህይወት ተሻግረን ከጨለማ ወደሚደነቅ ብርሃን መተን ታሪካችን ተቀይሮ ኃጢአታችን ተወግዶ ብርሃንን አይተን የእግዚአብሔር ልጆች ሆነን ቀድሞ አህዛብ የነበርን፣ ቀድሞ የእግዚአብሔር ጠላቶች የነበርን፣ አሁን ግን በክርስቶስ ኢየሱስ በኩል ወደ ዘላለም ህይወት መተን ዝም ማለት ያምርብናል። ተክይም እንትላለን ያስታውቅብኛል። የተገለተ ነው። የእሱን መልካም አልችልም ልደፍቀው። አቅም የሆነ ብርታት የሆነ ሞገስ የሆነ እዚህ እንዳደረሰኝ ምልክት ለሚሻ እኔን ይመልከተኝ። የበዓል ቀን በኤልሻዳይ ቲቪ በአሜን ቲቪ ዩቲዩብ ቻናል አብራችን ቆይታ እንድታደርጉ ጋብዛችኋለሁ። መልካም በዓል።